ልጆቻቸው ሴቶች ምን ሆናችሁ ነው? በነገራችን ላይ ይሄኔ ባልሽ አይስወርድም እልሽ እንደዚህ እንትን እምትይ ይሄኔ ባልሽ መልስ እንኳን አይሰጥሽ። አንቺ ነሽ ሲወጣ ሲገባ እግሩ ላይ እየወደቅሽ እየለመሽ በቃ ተቀጥቅጠሽ የምትኖሪ ሴት ነሽ። በብዛት ትዳር አይፍረስ ትዳር አይፍረስ የምትይው እየተቀጠቀጥሽ የምትኖሪ ሴት ነሽ። ሁለት ዲግሪ ተሸ ደግሞ ፕሮፌሰር ዶክተር መሆን ቀላል ነገር ነው እንዲናት። እሱ ያውራ እናንተ ዝም በሉ ውስጥ እ በቃ ሌሎች ይሄ የባህል ህክምና ይሄ የገራጅ እንደዚህ በቃ ትን የሚገርዝ ምንድን ነው የሴቶች ገራጅ የባህል ህክምና ተደጋፊ ምናምን። እንዲያውም የባህል ህክምና ሲያሻለቀ ይሄ መድኃኒቱን ቅጠሉ እነሱ እነሱ ዛሬ የዓለምን ሜዲሲን ለዚ ያበቁት የእኛዎቹ ናቸው አባቶቻችን ያሁኖቹን አላልኩም ብለሽ ቂጤና እንቀሳቀሽ መኖር አልችልም ሰርቼ መኖር አልችልም። ከተማሩት እኩል ቆሜ የራሴን ፕራክቲስ ውስጥም ሰው መጀመሪያ ሰው አክመሽች በአፍ ሳይሆን ቃል ሕይወት ይሆናል። እሱን አሳይ አንብበሻል አይደለ አጥነተሻል አይደለ ተምረሻል እንደ እንዳንችስ እንደው የዘንድሮ ትምህርትስ እንኳን አልተማርኩ እንኳን ዩኒቨርሲቲ ገብቼ ስድስት ዓመት አራት ዓመት አለ እኔ ሶስት ዓመት እንኳን እች ሁለት ዓመት እንኳን ለተማርኳ ጌታ ሆይ፣ ስንት ብር ስንት ብር አክሰራ ስንት ብር ተለምኘን ነው የተማርኩት። ተለምኘ እዚህ ሀገር ተለምኘን ነው የተማርኩት። እንግዲህ ምን ለባል እንደው ዝም ብለሽ ትመጪና የሆነ ነገር ታሪክ ቁጭት የለ ቁጭትልና ያከሌ ያከሌ። አሁን አንዳንድ ልጆች አሉ አንድ ልጅም አለ ማለት እኔ እንዳነበብኩት ከማንበብ ራሱን ቁጭ አሉ እንጂ እኔ ልርዳችሁ ያሉ ከጠቀማችሁ ነው የሚለው። አስር ነገር አለ ከጠቀማችሁ፣ በዚህ በዚህ በሉ። የጻፉትንም ራሱ ጸሐፊውንም ስም ጠርቶ ምናምን መጽሐፉን ማንብብሉ ይጋብዛለን።

እንጂ እኮ ቡና ብትይ ሺህ እማማ እታፈራው ነው ስመሴ ኛ ጎረቤት ቁጭ ብለሽ አወራርሽ እራሱ የሆነ ትንሽ ኖሌጅ ያነበበ ትንሽ የምትጠቀመችው ወርዶች ከኔ ያልተሻሉ ምንም። እኔ ልንገርሽ፣ እግዚአብሔር ምስክሬን ቁጭ ብዬ መጽሐፍ አንብቤ ብመጣ መጽሐፉ የጻፈውን አስንቄ ነው የማውራልሽ። አስንቄ ነው የማውራልሽ። እኔ ላውራ ካልኩኝ ከደራሱ የበለጠ አስንቄ አውራልሻለሁ። ይህን ያንዳንዴማ ይሄ በቃ መካሪ መብዛቱ። አይ ሴቶች ላይ የምትጫኑት ጫና የሚሰማችሁ ቢኖር ኖሩ ኖ አይደለም። እነዚህ ይሻላል የሰፈራችን ዱር የሚያወሩት የሆነ ሰዓት ላይ ከትላልቅ ሰዎች ወይ ከዛ ሰውዬ ጋር ተጣልታ ወይ አባሯት፣ ወያ ዶክተር ወ ፕሮፌሰር፣ ወያ ሆስፒታል፣ ወያ እንትና ወይም ደግሞ እንደ ልማዷ ቤት ውስጥ ቁጭ ስል ኢትዮጵያ ውስጥ በነገሩ ኑሮ እየተወደደ ነው። ገና ሰው ገንጥለው ሊያሳዩን ይችላሉ። እመን፣ በኢትዮጵያ ውስጥ ታሪክ ሊመጣ ይችላል። ከዛ ይመጡና ቁጭ ይሉና አከሌና አከሌ አባትና ቤተሰብ እናት ያልወደደው ትዳር ዩጋዴሚት ለምን እንዳልወደደው ታውቂያለሽ? እኛ ኤክስፕሬንስ ነው ስላየን ስላየን አንቺ ጆች አንቺ አነበኩት ከምተጽፊል እኛ በተግባር አይተነዋል። አን በአጥነት በእኛም ደርሶብናል አይተነዋል። ዛትስ ዋል ከመጀመሪያውኑ ግምታችን ይሄ ነው። ግምታችን ደግሞ በስነስርአቱ ሆኗል። ለወደፊቱም ገና እንተነበያለን። ምክንያቱም በነዛ በነዚህ በኛ ልጆች እድሜ ያሉት በሙሉ እንዲጠነቀቁ እንነግራቸዋለን ይነው ዝም ብሎ አይደለም። ልጅ ምን ያህል በተለይ አውሮፓ ሀገር ውስጥ ልጅ መውለድ ከባድ ነው። በጣም ከባድ ነው። ያ አንደኛ በህፃናት አይምሮ የተሰራ ፍቅር፣ ያ ፍቅር ነው መሆን ያለበት እንጂ ሌላ ተጨማሪ እዳ ማምጣት የለበትም። ምን ያሁን ወጣቶች ምላችሁ፣ ምንድነው? ምንድነው ማድረግ ያለባችሁ? ትፋቀራላችሁ፣ ኢንጆይት፣ ኢንጆይ አድርጉት። በቃ ልጆች ከሆናችሁ ገና አይደለም ሌላ ልጅ በዛ ላይ ማምጣት አይደለም። ሁለት ስትሆኑ እያደጋችሁ ስትሄዱ ፍላጎታችሁ እየጨመረ ነው የሚሄደው፣ አይደለም ልጅ እኛ ቤቱ ትልቁ ችግር የሆነ ይሄ ነው። ያ ሁለት ኦኬ፣ እሷ ናት ልጅ እንጂ እሱ እንኳን እንትን ቋሩ የበላ የ36 ዓመት ጎረምሳ። ያ በዛ ሰዓት የዛሬ አምስት አምስት ስድስት ዓመት ሲተዋወቁ እሷ በጣም ጩጨ ይናት ፎንቃ ነው። አጋጣሚ እሷ ፈልጋ ነው እሱ አጋጣሚ መጠቀም ይፈልገው ሊሆን ይችላል። በጠቅላላ ሁለቱ ግን ቢሆኑ ኖሮ ኤንጆይ ቢያደርጉት ይኖ ትንሽ አብረው ቢሆኑ ተጨማሪ ፍላጎታቸውን ደግሞ እያዩ እያዩ እየሰሩ ምናምን ቢያደርጉ ኖሮ ዛሬ የብላ ነገር ባልመጣ ነበረ ባልመጣ ነበር። በመስራት በመማር፣ እራሳቸውን ያጠናክራሉ። ሁለቱ አብሮ ቢኖሩ ላይፋቸውን ቢተዋወቁ ባህሪ ለባህሪ ቢገባቡና አሁን ቢወሉ ኖሮ ኢትስ ፋይን ፐርፌክት ላይፍ ነበር የሚኖራቸው። ገባችሁ? ግን የሆነ ምንድን ነው በልጅ አይምሮ ሁለቱም ጋር ባልተረጋጋ አይምሮ ሌላ ተጨማሪ በቃ ከነሱ እርዳታ የሚፈልግ ነገር አመጡ። ሌላ ደግሞ ተጨማሪ አፍሪካ ውስጥ እርዳታ ፈላጊ አፍጥጦ ይጠብቃል።

ያ ወጣትነት በአንድ ጊዜ ያ ነገር ልክ እንዴት መብራት ድርግም አድርጋችሁ ስታጠፉበት፣ በህይወታችሁ ላይ መብራት ነው ያጠፉት። እነዚህ ልጆች የህይወታቸውን መብራት ነው ያጠፉት። የህይወታቸውን መብራት ሁለቱ አጠፉ። በልጅ ታፍነው ቁጭ አሉ። አንድ የእነሱ ህይወት የነበረው ምንድነው? ዩቱብ ናት፣ ካሜራና ዩቱብ። ያ ደግሞ ላይፍ አይደለም፣ የገንዘብ ማግኛ እንትን ነው እንጂ ከዛስ መጨናነቅ አለ፣ ድርር ቦሻ አለ። ለኦዴንሳችን ምን እናምጣለን? ከቤተሰብ ጋር ችግር ነው፣ እዚህ ጸብ ነው፣ እዛ ጸብ ነው፣ እዛ ጸብ ነው። ይሄን ሁሉ ችለው ነው የኖሩት። መጨረሻው ምን ሆነ መሰለሽ? ያ የተጨናነቀ አይምሮ ሁለቱም ጋራ በብለፍ ነው የተለያዩት። ዩሲ የዚች የትላንትና ወይም ዛሬ የተፈጠረው ችግር ሳይሆን ፎር ፈርስት ታይም የመጡት ተደራራቢ ችግሮች ናቸው ዛሬ ቦ ብለው የፈረዱት። ይህንን ሁላ የሚገነዘብ አንድ ሳይካታሪስት ነኝ። እዚህ ጋር አላየውም፣ የኢትዮጵያ አላየውም። እኔ ሳልሻል አልቀርም፣ እንዲያውም እኔ ነኝ ይህንን የምረዳ ወይንም ደግሞ እኔን የመሳሰሉ እህቶቻችን ናቸው ይህንን የሚረዱት። ይህንን ከመጀመሪያ ስንናገር ምንድን ነው የተባለው? አይ በልጇ ቀንታ ነው አይ እንደዚህ ሆና ነው ኖ ኖ ቀንቻ አለም። የሁለቱም ላይፍ ጥሩ እንዲሆን ማስብ ሰው ነኝ። አሁን በጠነከረ በበሰለ አይምሮ ቢሆን ኖሮ በትክክለኛው መንገድ ይችሉት ነበር፣ የሚፈልጉትን ነገር እያደረጉ የሚፈልጉትን ነገር አሁን ምንድን ለማን ላቸው በፊቱ ሰዓት ቢሆን ኖሮ ሳምሪ በአስራ ስምንት በአስራ ዘጠኝ እስካሁን ድረስ በአምስት ዓመት ቤቱም ተሰርቶ ግዴታ ልጅ ቤቱም ተሰርቶ ሁሉ ነገር ካደረገ እና ሁሉም መክረሽ ከልብ ምሰማሽ ያ። ስለዚህ ጥሩ ነው ማለት አንዳንድ ጊዜ በጣም ቀላል ነው፣ ሲምፕል ነው። በጣም ቀላል ነው፣ ቀላል ነው። መነጋገር ይቻላል፣ መወያየት ይቻላል፣ መተማመን ይቻላል። በራን ማንም ሰው መውደድ መብቱ ነው። አንቺ ከተመትሽ ከወደድሽ ያንን የራስሽን መውደድሽን ፍቅርሽን፣ ላይፍሽን እንዳያበላሽብሽ ነው መጠንቀቅ ያለብሽ። ያ ስለሆነ ግን ዘላለም ዓለምሽን በሙሉ በዛ ውስጥ እንድትኖር ይፈርድብሻል። ለዚያውም ለዚያውም ያውት ማለት ነው። ትላንትና ባጠፋችሁ ጥፋት ዘረሰባት ነገር ነበረ ከች ማድረግ የፈልገው ዛሬ ግን እንዲህ አምስት ነገሮች ተዘርግተዋል። ይሄም፣ ይሄም፣ ይሄም፣ ይሄም መያዝ አይችሉ ያ ትላንትና የነበረው አስተሳሰብ ትክክል አይደለም። ከቤተሰብ ጋር ማውራት፣ ከቤተሰብ ጋር ከአጠገብህ ካለ ሰው ጋር ማውራት። ከሁሉም ከሁሉም በዛ በዛ በችግር ውስጥ የወለድሻቸው ልጆች ዛሬ ከፊሎ እና ከንትና ተለይ ብትይኝ ለኔ በጣም ከባድ ነው የሚሆነው። ከአሁኑ ካለመድኩት በስተቀር እግዚአብሔር ምስክሬ ነው፣ ለእኔ ከባድ ነው የሚሆነው ጠዋት ስነሳ ሌላ አቅፍያቸው እኔ አቅፍያቸው ነው የምተኛው። ሆን ብለው ካልጋቸው ላይ ተነስተው እኔ ፍለጋ ነው የሚመጡት። ነፍሴ ሽታቸውን እየናፈቀኝ ነው። እኔ እሱን ነው ማሰበው። እሱንና እሷን ነው ማሰባቸው። ለምን ዋይ? አንተ ግዴታ፣ አስገዳጅ የሆነ መለያየት ካሌለብህ በስተቀረ ከሌለብህ በስተቀር አንተ በፈጠርከው ችግር መለየት የለብህም። አሁን ለምሳሌ በስራ ምክንያት ልትለያይ ትችላለህ። አስገዳጅ ነገር ሲሆን ሲመጣ በቃ ይሄ የተሻለ ለቤተሰብ የተሻለ ነገር አመጣለሁ ብለህ ልትለያይ ትችላለህ። ግን ባለመግባባት በትናንትናው ጥፋት ዛሬ ተመርዞ ጥፋትን በማደስና መቀጠል ሲቻል አንተ ባመጣ ውስጠት ትናንትና አንድን ነገር አገኛለሁ ብለህ በዛ ላይ ደግሞ እግዚአብሔር ደግሞ ይህን ሰጥቶ ሲያሳጣህ ደግሞ አስቀያሚ ነገር የለም እግዚአብሔርን አስቀያሚ ነገር የለም። እኔ አይ ዶንት ነው ልጅ እኔ ልጆችን መለየት ለእኔ በጣም ከባድ ነው የሆነብኝ። ዛሬም ለዛ ነው ይህን ያል ፋይት ያረኩትኝ ከልጅ መለየት ስለማልፈልግም። ያ ማለት ግን ከኔ ጋር ትኖር አይደለም፣ የእናትነት ቦታ መቀመት አልፈለግም። ሌሎቹም ሰዎች እንደዛ መሆን የለባቸው። ምንለምልሽ በተለይ ኢትዮጵያ የባህል መድኃኒት እንትን መሲ ሲወር በየትኛው ሰርቲፊኬት በየትኛው ኖሌጅ እንደሆነ ልትመክር አትችም። አንደኛ ነገር እንደዚህ አይነት ነገር ቤተሰማ እኛ ሁላችንም እንጫጫ ምን እንበል? አምኤንደ የቤተሰቤን ሰላም ነው የምፈልገው እኔ። ይከብዳል። በጣም ከባድ ነው። ለልጆችም ከባድ ነው። ለቤተሰቡ ከባድ በጣም ነው በተለይ ለህፃናቶች በጣም ከባል ለነሱ ስትይ ለነሱ ስትሉ ኑሩ እንዲህ የሚባል ነገር የለም ስተቱ ያለው ከመጀመሪያ ጀምሮ ነው ነው እያልኩ አንቺ ቁጭ ብለሽ ልጅ ላይ እዚህ ላይ ቁጭ ብለሽ ልጅ ላይ አንቺ ላይ ነው የምፈርደው አንቺ ላይ ነው የምፈርደው አንዱ በአንዱ ለሆነ ነገር በተሳሳተው አንድ በመዘዘው ክር ነው ሁሉም በዛ ክር እየተደናቀፍ የሚወድቀው የብዙ ሰው ህይወት እሱ ብቻ አይደለም። የሆነ ሰው ወደ ሆነ ሀገር ለትምህርት ይሄዳል። ትምህርት ቤት እያለ አንዷን ይተዋወቃል። እዛው ትወልድበታለች በሆነ አጋጣሚ ሳይፈልግ። እኔ እንደዚህ አይነት በጣም ብዙ በላይፍ ኤክስፒሪየንስ ያናገርኳቸው ሰዎች አሉ። በተለይ ኢትዮጵያ ደግሞ ትልልቅ ቦታ ላይ ያሉ ሰዎች ከሌሎች ነጮች ጋር ተጋብተው ምናምን፣ ሀ እንዴት ነው እንደዚህ ልታገባ ይቻልከው? ብለህ ስትጠይቀው ዩኒቨርሲቲ ያለሆኝ አንድ ኢትዮጵያ የሚባል አልደረሰ ምን የነበርኩበት ዩኒቨርስቲ ያለችው ውጭ ሴት ነበረች። አጋጣሚ ወደደችኝ ተጋባል። እሷ ተወደኛ እሱ ግን የእሱ ህይወት ግን ጨለማ ነው። በቃ የኢትዮጵያ ሴት እንዲህ አብሎ ፈዞ ነው የሚያ ማድረጋችን እዛ ጋ ልጅና እንትን ጥሎ አይሄድ ልጆች አሉ። ዩሴ እንደዚህ አይነት የህይወት አጋጣሚዎች በብዙ ወንዶችም አለ በብዙ ሴቶችም አለ። በተለይ ግን ለልጆች ስትልት እንዴት ለልጆቹ ሲዩኒቨርሲቲ ዩንግና ወዳት ያ ማለት ምንድነው? የእሱ የህይወቱ ላይት ኦፍ ሆነ ማለት ነው። ጠፋ፣ ለዘላለም ጠፋ። በቃ የሚወዳትን ሴት አቅፎ መተኛት፣ የሚወደውን ቋንቋ፣ የሚወደውን ባህል አለቀለት። እኔ ያለኮ ጀግና የሆነ በቃ ስለ ኢትዮጵያ አውርቶ የማይጠግበም አሁን እንዳ ታዲ እንደዚህ የምትሆን ከሆነ ስለ ሀገር እንዴት ይህንን ነገር አውራ ነገር አደረግ ብለህ ስትጠይቀው ትምህርት ቤት እያለን ወይ ጠጥተን ይላችኋል። እኔ ብዙ የብዙ ሰው ላይፍ እኔ በነገራችን ላይ እዚህ ወደዚህ ሚዲያ ወይ ወደዚህ ሚዲያ ከመምጣት በፊት በጣም ትልቅ ኤክስፕሪያንስ በጣም ትልቅ ኤክስፕሪያንስ አለ። የኛ ስለኛ ልጆች አታው የብዙ ሰዎች ህይወት የማይፈልጉትን ያገቡ የሆነ ሰዓት ላይ በቃ ትምህርቱንም ስራውን ሲሉ ነቃ ሲሉ ልጅ እናንትን የለም በሰው ግፊት በሰው በቤተሰብ ግፊት የማይፈልጉትን ሲያመጡባቸው እስሁን ብሎ ሲሞክሩያቸው አርጋቸው ትሄዳለች። ምን ላይፍ ሲያዩ ላይፋቸው ኦፍ ነው። እንደዚህ አይነት ብዙ ብዙ ብዙ ብዙ ላይፍ አለ። ከዚህ ምንትላላችሁ እንዳንቺ ያለው ጅላጅል የዩቱብር ነጋዴ ከወለድክና ለልጆቻችሁ ስትሉ እናንተ እኮ ስትፋቀሩ፣ የሰውን ፍቅር ከውጭ አትገምቱ። ከውጭ እንዲያውም የሰውን ፍቅር ውጭ ላይ ሲጣሉ ካያቻቸው፣ እነሱ ናቸው ትክክለኛውን ሕይወት እየኖሩ ያሉት። እዚህ ጋር ሲመጡ ሰላም ጤና ስትለኝ ደ የእኔ ጓደኛ የኔ ፍቅር እንደዚህ ሆነ። አትመኑ

ብለሻሹ አለች። ልጅቷ እንዲሁም በእናቷ ትግሬ በአባቷ ኦሮሞ የሆነች ልጅ ናት እና ነጫ ቦታ ነው የመጣችው። ሸውዶ ነው ያመጣት እዚህ ስትመጣ፣ ዜሮ ነው ዜሮ፣ በቀን ዜሮ ምን። ከዛ ላይ ጭቅጭቁ፣ ከዛ ላይ ዘረኝነቱ፣ ከዛ ላይ ምኑ። በስነ ስርዓቱ ግን ወደዋለች። በቃ እንድትማራ አይፈልግ። ልጅቷ ከትልቅ ቦታ ነው የመጣችው ምናምን። አሁን እቺ ሴትዮ ከትልቅ አዲስ አበባ ዩኒቨርሲቲ ምናምን የጨረሰች አሁን የምታዳምጥ ሴት ናት። ለምን ይመስላችኋል? ኮንፊደንስ ሰጧቸው ለሴቶች። እኔም መለያየቷ ምናምን ነገር እኔ ተለያይ ስላልኳት አይደለም። ለካ እንዲህም አይነት ነገር ይቻላል፣ ለካ መሆንም ይቻላል። ሲንግልኝ ማለት ለምንድነው የሚያሳፍረው? ሲንግልኝ ማለት አንደኛ ትዳር እግዚአብሔር ነው ብላችሁ ካላችሁ መንገድ ላይ ተገኘው በሙሉ ይተጋባ ነው ማለት ነው። እናንተ ራሳችሁ እኮ ናችሁ ትዳር የእግዚአብሔር ስጦታ ነው ትላላችሁ። ኦኬ ሁሉ የእግዚአብሔር ስጦታ ያልሆነ ምን አለ? ለምንድን ትዳር ብቻ የእግዚአብሔር ስጦታ የሚሆነው? የምንበላት የምንጠጣት ምን ተጣጣፍ በሙሉ የእግዚአብሔር ስጦታ ናት። ትዳር ብቻ እግዚአብሔር ስጦታ፣ የተገናኘው በሙሉ ይጋባል ይላተማል፣ ሳይተዋወቅ ከዚህ እግዚአብሔር ስጦታ። ልጅ ለጂ እግዚአብሔር ስጦታ ነው፣ ሁላችንም የእግዚአብሔር ስጦታ ነው። ግን እግዚአብሔር ደግሞ አምልኩበት፣ ጸልዩበት፣ አጥኑበት፣ ተጣጣኑበት፣ ታጥ ተምደ ተጣጥ ምንድነው ተዋወቁበት። እኮ ይሄዳል እኮ ትዳር ዝም መብለሽ ድርግም መብለሽ ጊቢ እኮ አይል። ሁሉንም እናንተ የሰራችሁልን የራሳችሁ የሆነ ሶሳይቲ ያመጣልን ህግና እንትን አለ

ሴቱ የፈራሁን ያንችንና ያንችን አይነት ያንችን አይነት ሳይካትሪስት ነኝ ምባይ ያ ያንችንና ያንችን አፍ ያንችንና ያንችን አፍ። ዛሬ ግን ትመጡና ወይ ጂጂ ካለፈው ሴቶቹ እራሳቸውን ማዳን አለባቸው። አልሆነም አልሆነም። አንደኛ በዚህ ሰዓት እኔ ልንገራቸው፣ ትዳር የሚያዝበት ሰዓት መደለ ኖሮ ቀሚሷን ገልባ ለፍ እያለች እንዳሞራ እየበረረች ባለችበት ሰዓት ትዳር አያዝ። እኔ በአሁኑ ሰዓት ብትጠይቀኝ እኔ ተዳራቢስ ሆዴንም ሞልቼ ካደርኩኝ በስራም ትልቅ ነገር ነው። እንኳን ሌላ ሌላ ተጨማሪ ሌላ እኔ በአሁኑ ሰዓት ራሱ የሚወለደው ሰው እ የዛሬ ዓመት አካባቢማ እዛም ጦርነት፣ እዛም ጦርነት፣ እዛም ጦርነት ሲሆን እንዲ በዚህ ሰዓት የሚወልድ ሰው አለ ብዬ የጠየኩት፣ ምክንያቱም ልጆቻችሁ የምታመጡት ወደ ጥሩ ጦርነቱ አለም ላይ ነው እንጂ እኔ ቦን እየቃምኩኝ እንትኔ እያልኩኝ ባይ ባይ እየተደሰትኩኝ አንቺ ሆዳ ይለኛል እንጆ እያረኩኝ ነበር የምኖረው። ረኔ ድሮን በነገሩ ኖሮ ባላረኩት ነበረ የእውነት። ምክንያቱም በጣም ኑሮ ተወዷል። ስለ ሽንኩርት ያስብ፣ ስለ ራሱ ሆድ ያስብ። እራሳችን ሳንጠግብ እኮ ለሌላ ኮ ነው የምናስበው። ይሁን ነገር እንኳን ለማድረግ ስትፈልጉ የረበስማ እኔ አሁን እያየሁት አይደለም እንዲ እኔ እግዚአብሔር ምስክሬ ኑሮ እንደዚህ መወደዱ እኔ አሁን እያየት ነው እያየት ነው እያየት ነው። ዝም በይ ባንክ ጌታ ሆይ እኔ አሁንማ ሥራ ጀምራለሁ። ሥራማ መጀመር አለብኝ። እንደዚህማ አይሆንም፣ አይዘለቅ አይዘለቅ። በጣም ከባድ ነው የእውነት እንደ ሰው ኑሮ ካለ ከባድ ነው እንደ እንስሳ እንኖር ካለን ግን ያገኘሽን እያግበሰበሽ ዳቦሽም በምናምንሽም ነሽ በምናምንሽም እየበላሽ ፍቅር ይሄን ቆንጆ ዝም ብልሽ ይሄ በስነስርዓቱ ኳሊቲ ያለው ጥሩ ምግብ ጥሩ ነገር ጠጥቼ በቃ ልጅ እንደ ልጅ የሚያስፈልገውን ነገር አርጌ እኖራለሁ ካልሽ፣ ረቢ የለሽም፣ በ የለሽም፣ የለሽም ወይ አንድ እንደ ዶሮ አንድ ግብዳያ ስምንት ሺህ ወደ ሞስተኛ የሆነ ጀርመናዊ ባል ካላገባ ውስጥ ቀረ። እንደ በፊቱ አልችልም፣ አይቻልም። ኑሮ በጣም ከባድ ነው፣ በጣም ከባድ ነው። እኔ እንደዚህ አይነት ኑሮ ደግሞ ይቀርት አድርጉልኝ አለ። እናንተ እንደምትኖሩት ኑሮ ያለመድኩም፣ አለመድኩም፣ ድሮም አለመድኩም፣ ዛሬም አለምድም፣ ነገ አለምድም፣ ተነገ ወዲያ አለምድም። እጅዬ እስካሁን አትሰሪም ወይ እኔ እስካሁን አልሰራውኝ ዝም ብዬ ነው የምኖረው፣ ዝም ብዬ ተጨማሪ ስራ ነው ያልኩት። ተጨማሪ ስራ መስራት አለብኝ። ጆሮሽን ጎርጎር ተጨማሪ ስራ 24 አወርስ በሙሉ መስራት አለብሽ። በቃ አሁን በዚህ ኑሮ ላይ ትዳር ለምን ተፋታ ብትይኝ እኔ ቅርታ አክሴፕት ነው የማደርገው። እኔም ብሆን አብሬ ነው የሚሄደው። በተለይ ስራ ገንዘብ ከሌለ አይሆንም። በቃ ብር ያስፈልግ። ጥሩ ነገር ጥሩ ህይወት ለመኖር የምን ጥሩ ህይወት እንደ በቃ መካከለኛ የሆነ ህይወት ለመኖር ምን እንዴት ስድብ እዚህ የሰደቡ እዚህ የምታውረው ናት። ሰሚም ምን እንዴት ታዲያ ጥሩ ነገር ለመኖር እንደ ሰው ለመኖር ስታንዳርድ የሆነ ላይፍ ለመኖር አስበር ብርም ያስፈልጋል። ብርም በጣም ያስፈልገ እንጂ አቶ ብሩ በጣም ነው የሚያስፈልጉት። ተለ የሰደቡ ላልሰድባቸው ነው። ለማንኛውም እኔ ማንም ሰውን በአሁን ሰዓት በግድ ኑር በግድ አግባ በግድ እንዲሆን። የተባረከ ትዳር መቻቻል የሰጣችሁ አይዞሽ አይዟችሁ ተብላችሁ የምትኖሩ ሰዎች እግዚአብሔር መርጧችኋል። እግዚአብሔር ምስክር ነው። እግዚአብሔር እናንተን መርጧችኋል። ትልቁ ሎቶ ተስማምታችሁ። ወይኔ ባሌ እኮ ደስተኛ ያደረገ የእውነት ግን የውሸትሽን አለ ሆድሽን ስለሞላ ብቻ አደለም ያ ሆድሽን ስለሞላ ብቻ አደለም። ግን አንችስ ደስተኛ ነሽ? ትንሽ ደስታ ሰጫሽ? እሱስ ደስ ብሏችሁ ትኖራላችሁ ወይ? እንጂ አንዳንዶቻችሁ ተስማምታችሁ ነው የምትኖሩት። በብዛት ከአስር ሰባት ስምንቱ ተስማምተሽ ነው ባልሽ ሌላ ተቀማጭ እንዳለው ምንድን ነው ተቀማጭ፣ ቅምጥ እንዳለው ሌላ ቦታ እንደሚሄድ እያወቅሽ ዝም ብለሽ ምትኖር ያለሽ ሚስቱ በየፊትነስ ስቱዲዮ በሙሉ እንደምታሳድድ እያወቀ እሷን ማን ይችላታል? የፈለገችውን ደሞ ወይ ደግሞ ፍቅራችሁ አሉ እናንተ እናንተን አደለም፣ ቤት ውስጥ እራሱ ተደባብራችሁ ምን የማትሰሩ በቀዝም ብላችሁ ብቻ ቤቱ በእናንተ ስም ስለተገዛ ምናምን ነገር ጭ ምን አገባኝ እኔ አይደርስብኝ አልደርስብት። ውጭ ግን ስትታዩ እንደዚህ እንደዚህ እያለች እናንተንም አደለም በስነ ስርዓቱ ተከባብሮ የምትኖሩ እውነት ትዳራችሁን አክብራችሁ አንቺ ትበስ አንተ ትብስ ልክ ነሽ፣ ኦኬ ፍቅራችን እናድስ ና ተባብላችሁ የምትኖሩ ልጆቻችሁን ያሳደጋችሁት ለእናንተ ረስፔክት አለኝ። ላለፋችሁት ያንን መጥፎ ጊዜ ላለፋችሁት፣ ከባዱን ጊዜ ላለፋችሁት፣ ከትንሽ ወደ ትልቅ ተነስታችሁ የመጣችሁት፣ ኢቨን የምትከባበሩ ማትሰዳደቡ ይፈለግ እናንተ እናንተ ነው ረስፔክት አለኝ። ሁለቱም ቁጥቢ። አንድ ጊዜ ቤቴ ማለት በፊት የሆኑ ሰዎች መጥተው ኤርትራ እንትን አለባቸው እና ስለ ሁለቱ ሲያወሩ ግን ያው ሰውዬው የኖር አይኖር የሞት አላውቅም። ወይ ሰው ሲያወሩ ከድሮ ጀምሮ ከድሮ ከድሮ ከድሮ ይሄ ከኢትዮጵያ ተሰደው ምናምን ነገር በጎንደር አድርገው ምናምን እሷ የሆነ ነገር ሰራተኛ ነበረች እሱ እንደዚህ እሷን አረቦች በጣም ቆንጆ ስለነበረች ሊቀሙት ነበር። ከዛ እንቢ ብላ ከሱ ጋር ፊልም ታውቃላችሁ፣ ፊልም ውሃ በባህር አርገው አሜሪካን ገብተው ወልደው ከብደው ምናምን ምናምን ነገር ያ ከዛ በኋላ እዚህ መተው የነገሩኝን ታሪክ እኔ እሱን አረሰው ዛት ለእኔ በቃ ሮሚን ጁሌት እንትን ነው የሚያስታውሰኝ። እንደዚህ እንደዚህ ትዳሮች አሉ። ይሄ ሚኪ የሚባለው ልጅ ግን በጣም ነው የሚያሳዝነው።